ማሞን በአዲሱ አደረጃጀት ስልጣን እንደተሰጣቸው ተነግሯል። ጀነራሉ ደግሞ ከውስጥም ከውጭም ዘመቻ ከፍተውብናል ሲሉ፣ የፋኖ አመራሩ ደግሞ አዲስ አበባ እንዳንገባ ያገደን እስክንድር ነው ሲል ተደምጧል። ኮሚሽኑ በበኩሉ የክልሉ የአስቸኳይ ጊዜ አዋጅ ቢያበቃም የጅምላ ስራቱ ግን ቀጥሏል ብሏል። በጉዳዩ ላይ አዲስ የተሰማውን መረጃም እናስደምጣቸዋለን። በዩኒቨርስቲ የተገደለው ተማሪ የብዙዎችን ልብ ሰብሯል። ዩኒቨርሲቲው በጉዳዩ ላይ መግለጫ አውጥቷል። እንመለስበታለን። መንግስት በማህበረሰቡ ላይ የሚደርሱ ሁሉንም ጥቃቶች የመቆጣጠ የሚፈጠር አቅም የለኝም አለ። ፌዴራል መንግስት የማህበረሰቡን የውስጥ ደህንነት ሙሉ በሙሉ የመጠበቅ አቅም እንደሌለው በቃል አቀባዩ በኩል አስታውቋል። እናስደምጣቸዋለን። በውጭ ዜና ዘገባችን ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት የአየር ድብደባ መፈጸሟን እነግራቸዋለን። ጤና ይስጥልኝ ውድ የአንድ ሀፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ እርሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው።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 ዩኒቨርሲቲው ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋላ አሳውቋል። ለቲክባ ኢትዮጵያ ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ዛሬ በብሎክ ዘጠኝ የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወቅቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብተዋል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈኑን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥ አሳስበዋል። ተማሪዎቹ ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውም በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። የአርባ ምንጭ ዩኒቨርሲቲ የተማሪውን ግድያ አረጋግጦ የሀዘን መግለጫ ትናንት ምሽት አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጓ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ዛሬ ጠዋትም ሚያዝያ 28 ቀን 2017 ዓ ም ከፍተኛ ጉዳት ደርሶበታል ተብሏል። ህይወቱን ለማትረፍ በአርባ ምንጭ ዩኒቨርሲቲ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ህይወቱ አልፏል ሲል ገልጿል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊውን ምርመራ እየተደረገበት እንደሚገኝ ገልጾ የህግ ሂደቱን በመከታተል ውሳኔውን ተከታተል ተከታትሎ በአጭር ጊዜ ለህዝብ ይፋ እንደሚያደርግ ቃል ገብቷል። አንድነት የላውጅ ተቃርቢ ያለው ያለው ፋኖ ዘመነ ካሴን መሪው አድርጎ እንደመረጠ መረጃዎች እየወጡ ነው። በተመሳሳይ ተፈራ ማሞም በአዲሱ አደረጃጀት ስልጣን እንደተሰጣቸው ተነግሯል። ጀኔራሉ ደግሞ ከውስጥም ከውጭም ዘመቻ ከፍተውብናል ሲሉ፣ የፋኖ አመራሩ ደግሞ አዲስ አበባ እንዳንገባ ያገደን እስክንድር ነው ሲል ተደምጧል። ኮሚሽኑ በበኩሉ የክልሉ የአስቸኳይ ጊዜ አዋጅ ቢያበቃም የጅምላ ስርዓቱ ግን ቀጥሏል ብሏል። ከሰሞኑ አራቱ የፋኖ አደረጃጀቶች በጋራ በመሆን አንድ የፋኖ ድርጅት ለመመስረት ለስብሰባ መቀመጣቸው ሲያቀርባቸው ሲነገር ነበር። ይህን ተከትሎ የተለያዩ መረጃዎች እየወጡ ነው። የአማራ ፋኖ በጎጃም መሪው ዘመነ ካሴ አዲስ የሚቋቋመው የፋኖ ድርጅት መሪ ተደርጎ መመረጡ ሲነገር፣ ጄኔራል ተፈራ ማሞም ማሙን በአዲሱ አደረጃጀት ስልጣን አግኝተዋል። መረጃዎች እንደሚጠቁሙት አዲሱ የፋኖ ድርጅት ሁለት አይነት አወቃቀር አለው። ይሄውም ፖለቲካዊ ፖለቲካዊና ወታደራዊ ነው ውሳኔዎችን በጋራ ለማሳለፍ እንደሚረዳም አንድ ገለልተኛ አባል ያቀፈና 17 አባላት ያሉት ማዕከላዊ ኮሚቴ ተዋቅሮለታል። እንደ መረጃዎቹ ከሆነ የአማራ ፋኖ በጎጃም መሪው ዘመነ ካሴ የፋኖ መሪ እንዲሆን በአብላጫ ድምፅ የተወሰነ ሲሆን፣ ምሬ ወዳጆ ደግሞ ምክትል እንዲሆን መመረጡ እየተነገረ ነው። በሌላ በኩል ጀነራል ማህመር ተሰማም ከውስጥም ከውጭም ዘመቻ ተከፍቶብናል ብለዋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማህመር ተሰማም የስታፍ አገልግሎት ሰጭና ድጋፍ ሰጪ ኃይሎች የምረቃ ፕሮግራም ላይ ተገንተው ነው ይህን ያሉት። አዛዡ የኢትዮጵያን ሰላም እንቅልፍ የሚነሳቸው ታሪካዊ ጠላቶችና የውስጥ ባንዳዎች ተሳስረው ሀገራችን ለመበተን የከፈቱብንን ዘመቻ እየመከትን ነው ብለዋል። ኮሚሽኑ በበኩሉ የክልሉ የአስቸኳይ ጊዜ አዋጅ ቢያበቃም የጅምላ ስርዓቱ ግን ቀጥሏል ብሏል። ኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ ስር መቀጠሉን በአህጉር አቀፍ ጉባኤ ላይ አስታውቋል። ኢሰመኮ በአማራ ክልል የጅምላ ስር መቀጠሉን ሪፖርት ያደረገው በጋምቢያ ባንጁል ከተማ እየተካሄደ ባለ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ ነው። የህዝብን ሰላምና ደህንነት ለማስጠበቅ በሚል በአማራ ክልል የታወ የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ.ም መጠናቀቁ ይታወሳል። አስቸኳይ ጊዜ አዋጁ ከህግ አግባብ ከተሻረ አንድ ዓመት ገደማ ያስቆጠረ ቢሆንም ክልሉን በወታደራዊ አስተዳደር ስር ቀጥሏል። በተለያዩ አካባቢዎች ከህግ ውጭ የሚፈጸሙ የዘፈቀደ ግድያዎችና ጅምላ ስርዓቶች መቀጠላቸውን ኢሰማኮ ከዚህ ቀደም በሪፖርቱ መግለጹ ይታወሳል። በኢትዮጵያ ባለፉት ስድስት ወራት የታዩ የሰብአዊ መብት አፈጻጸሞችንና ክፍተቶችን የኢሰመኮ ተወካይ ለጉባኤው አቀርበዋል ሪፖርቱን ለጉባኤው ያቀረቡት የኢሰመኮ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጀብሪል የሰብአዊ መብት ጥሰቶችን አጋልጠዋል በኢትዮጵያ አሁንም በተለያዩ አካባቢዎች ጅምላ ስርዓቶች መቀጠላቸውን ያቀረቡት ተወካዩ የማቆያ ቦታዎች የተጨናነቁና ንጹህ መሰረተ ልማት የሌላቸው መሆናቸውንም ገልጸዋል በህገወጥ ተግባር የተሳተፉ ህጻናት ጉዳያቸው የሚታይበት ተቋማት አለመኖራቸውን ጾታዊ ጥቃት የደረሰባቸው ተጎጂዎች ማቆ ኩባንያ ማዕከላት አለመኖርና ያሉትም አገልግሎት የማይሰጡ መሆናቸውን አስረድተዋል። መንግስት በማህበረሰቡ ላይ የሚደርሱ ሁሉንም ጥቃቶች የመቆጣጠር አቅም የለኝም አለ። ፌዴራል መንግስት የማህበረሰቡን የውስጥ ደህንነት ሙሉ በሙሉ የመጠበቅ አቅም እንደሌለው በቃል አቀባዩ ለገሰ ቱሉ በኩል አስታውቋል። የመንግስት ተልኮ እንደመከላከያ ያሉ የፌዴራል መንግስት የጸጥታ ተቋማትን ተጠቅሞ የውጭ ስጋትን መከላከል እንጂ ህብረተሰቡን ከውስጥ ጥቃት የመጠበቅ አይደለም ብለዋል ለገሰ ለመንግስት ቅርበት ካለው ኤንቢሲ ቴሌቪዥን ጋር ባደረጉት ቃለ መጠይቅ በመንግስት ላይ ለሚነሱ የዜጎችን ደህንነት የመጠበቅ ኃላፊነት መወጣት በሰጡት ምላሽ ሁሉንም ነገር ከኛ አጠብቁ ብለዋል። አዲስ አበባን ጨምሮ የተደራጁ ዘራፊዎች ዜጎችን እያገቱ ከፍተኛ የሆነ ዝርፊያ ይፈጽማሉ ያሉት ለገሰት ሁሉ አብዛኞቹ የኢኮኖሚ ፍላጎት መሆኑን ጠቁመዋል። መንግስት እንዲህ አይነት እገታዎችን በየአካባቢው መቆጣጠር እንደማይችል የገለጹ ሲሆን ማህበረሰቡ ከመንግስት ከመጠበቅ ራሱን ይጠብቅ ብለዋል። ከመከላከያና ከደህንነት ተቋማት የሚጠበቀው አገሪቱ ለውጭ ጥቃት እንዳትጋለጥ ውጫዊ ተጽዕኖዎችን የመከላከል ነው ያሉት ለገሰም የውስጥ ጉዳይ ዋና ጉዳይ አይደለም ብለዋል። ቃል አቀባዩ ውስጣዊ ጉዳይ አብዛኛውን የሚመለከተው ህብረተሰቡን ነው በማለት ማህበረሰቡ ራሱን በራሱ መጠበቅ አለበት የሚል አቋም መንግስት እንዳለው ገልጸዋል። ምንም እንኳን ቃል አቀባዩ ይህን ቢሎም አሁን ላይ የፌዴራል የጸጥታና ደህንነት ተቋማት በሀገር ውስጥ የእርስ በርስ ጦርነት ተጠምደው ይገኛሉ። የመንግስት የፀጥታ ኃይሎች በአሁኑ ወቅት የተሰጣቸውን ዋና አቅጣጫና እየፈጸሙ የሚገኙት ከታጠቁ ኃይሎች ጋር መፋለም ነው። በአንጻሩ በተለያዩ አካባቢዎች በሰላማዊ ሰዎች ላይ እገታና ግድያዎች በሚፈጽሙ አካላት ላይ እምብዛም እርምጃ ሲወሰድና ለጉዳዩ ትኩረት ሲሰጠው አይታይም። ይኸው ጉዳይ በጥያቄ የቀረበላቸው ለገሰ ቱሉ መንግስት እያንዳንዱን አካባቢና መስመር ጠብቆ እገታን ሊያስቆም አይችልም የሚል ሲግናል ሰጥተዋል። ኢትዮጵያ ውስጥ የሚፈጸመው እገታ ከሌሎች ሀገራት የተለየ አይደለም ያሉት ለገሰም ተጋኖ ስለሚቀርብ እንጂ ድርጊቱ ሊጠፋ የሚችል አይደለም ብለዋል። ምንም እንኳን ለገሰ ተጋኗል ቢሉም ኢትዮጵያ በየጊዜው በሳምንት ልዩነት፣ አንዳንድ ጊዜም በቀናት ልዩነት በመቶዎች የሚቆጠሩ ሰዎች ታግተው ደብዛቸው የሚጠፉባት ብቸኛ ቀጠና ሀገር ሆናለች። መንግስት በየአካባቢው በሚፈጸሙ ጅምላ እገታዎችና ግድያዎች ላይ የሚያሳየው ዳተኝነት ከምን የመነጨ ነው የሚለው ጉዳይ ዛሬ አጠያያቂ ሆኖ ቀጥሏል። ለገሰ በዚሁ ጉዳይ በሰጡት ማብራሪያም መንግስት ሁሉንም አካባቢዎች በወታደራዊ ኃይል መጠበቅ አይችልም ያሉ ሲሆን ማህበረሰቡ ራሱን መጠበቅ መቻል አለበት ብለዋል። ይሁን እንጂ ባለፉት ስድስት ዓመታት ገደማ ወዲህ ዜጎች ራሳቸውን ከጥቃት የሚከላከሉበት አቅምና ሁኔታ በእጅጉ ተመናምነዋል። በየቀኑ በመቶዎች የሚቆጠሩ ሰላማዊ ሰዎች በተለያዩ አካባቢዎች በጅምላ ሲገደሉ የነበረውም ራሳቸውን መከላከል ባለመቻላቸውና መንግስት ከጥቃት መከላከል ባለመቻሉ ነው። በህዝብ ተመርጫለሁ ብሎ ስልጣን የተቆጣጠረ መንግስት ተቀዳሚ ኃላፊነቶች መካከል የዜጎችን ደህንነት መጠበቅ መሆኑ የሚታወቅ ነው። ይሁን እንጂ በኢትዮጵያ ነባራዊ ሁኔታ መንግስት የዜጎችን ወጥቶ የመግባት በነጻነት የመንቀሳቀስ መብትን የማስከበር ኃላፊነቱን አለመወጣቱን የተለያዩ የመብት ተቋማት ይገልጻሉ። ህንድ በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት የአየር ድብደባ ፈጸመች። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በሀገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከሁለት ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ሰነዝረች። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ የሚሳይል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ ሶስት ቦታዎች ላይ ጥቃት መፈጸሙን ገልጾ ስምንት ሰላማዊ ዜጎች መገደላቸውን አስታውቋል። የአገሪቱ ውጭ ጉዳይ ሚኒስትር በበኩሉም ስምንት ሰላማዊ ዜጎች መሞታቸውን አረጋግጦ ሰላሳ አምስት ሰዎች ደግሞ ጉዳት ደርሶባቸዋል ብሏል። ፓኪስታን ኢዝላ ባዳም በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። የህንድ መከላከያ ሚኒስተር ጥቃቱን ኦፕሬሽናል ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዚያ 14 2017 ዓ ም 22 ህንዳውያንና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑን ገልጿል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላ አትገልጻም። የህንድ የሚሳይል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስትር ሸባዝ ሸሪፍ ይህ አስጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብለዋል። ህንድ ረቡ ማለዳ በዘጠኝ የተለያዩ ስፍራዎች በፓኪስታን የሚተዳደረውን ካሽሚርንና ፓኪስታንን ኢላማ በማድረግ ጥቃት መፈጽሟን ተናግራለች። ዴልሂ ኢላማ ያደረገቻቸው ስፍራዎች የሽብርተኛ መሰረተ ልማቶች ናቸው ያለች ሲሆን ጥቃቱ የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን አስታውቃለች። ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙ ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማይስፋፉ መሆናቸውን አብራርታለች። ፓኪስታን በበኩሏ ሶስት የተለያዩ ስፍራዎች ላይ ጥቃት መድረሱን ተናግራለች። የፓኪስታን መከላከያ ሚኒስትር ከዋጃ አሲፍ ለጂኦ ቲቪ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉ የሽብርተኞች ካምፖች ናቸው የምትለው ሐሰት ነው ብለዋል። የፓኪስታን መከላከያ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት በጥቃቱ ሁለት ህጻናትን ጨምሮ ሰባት ሰዎች መሞታቸውን ተናግረዋል። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ቃል አቀባይ አምስት የህንድ ተዋጊ ጄቶችን እና ሰው አልባ አውሮፕላኖችን መጥተው መጣላቸውን ተናግረዋል ዘንድ በጉዳዩ ላይ እስካሁን ድረስ ይፋዊ ምላሽ አልሰጠችም። ሚያዝያ 14 በተፈጸመውና የ26 ሰዎችን ህይወት ከቀጠፈው ጥቃት የተረፉ ሰዎች ግድያው ህንዲዎችን በመለየት የተፈጸመ መሆኑን ተናግረዋል። ጥቃቱ ከሁለት አስርት ዓመታት ወዲህ የተፈጸመና በርካታ ህንዳውያን የተገደሉበት ነው። ጠቅላይ ሚኒስትር ናሬንዳ ሞዲ ተጠርጣሪዎቹን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን ሲሉ ዝተዋል። አክለውም ግድያውን የፈጸሙት ደግሞ ከሚገምቱት በላይ ቅጣት ይደርስባቸዋል ብለዋል። ይሁን እንጂ ህንድ ጥቃቱን የፈጸሙት ቡድን የፈጸመው ቡድን የትኛው እንደሆነ በይፋ ያልተናገረች ሲሆን እስካሁን ድረስ ከጥቃቱ ጀርባ ያለው ማን እንደሆነ ግልጽ አልሆነም። የህንድ ፖሊስ ግን ከአራቱ ጥቃት ፈጻሚዎቹ ሁለቱ ፓኪስታውያን መሆናቸውን ገልጸዋል። የህንድ መንግስት በፓኪስታን የሚደገፉ አማጽያንን ተጠያቂ ቢያደርግም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። ህንድና ፓኪስታን የካሽሚር ግዛትን ይገባኛል ቢሉም ሁለቱ ሀገራት ነጻነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ብቻ ያስተዳድራሉ። ሁለቱ ሀገራት ሁለት ጊዜ በይገባኛል የተነሳም ጦር ተማዘዋል። ከቅርብ ጊዜ ወዲህ ደግሞ በአማጽያን የሚፈጸሙ ጥቃቶች ብቻ ሁለቱን ሀገራት ወደ ፍጥጫ አምጥቷቸዋል።